ፖሊስ ቁጥር እና የሌበር ኦፊስ ቁጥር ግዴታ ግዴታ ማወቅ አለባቸው። ሰላም የሜሪ ቤተሰቦች፣ ለቻናሌ አዲስ የሆናቸው ሰዎች ሰብስክራይብ ማድረግ ቤተሰብ ይሁን ያልኩ አክፎ ጠይቃለሁ። የዛሬ ቪዲዮ ይሄ በጣም በጣም በጣም ጠቃሚ የሆነ መረጃ ነው። አብራችሁኝ ቆዩ። እንደተለምደው አይኔም ትኩረት የሚያለው የአረብ ሀገር ሴቶች ላይ ነው። ለምንድን ነው እንደዚያ ያልኩት? አብዛኛውን አረብ ሀገር ስንመጣ ብዙ ኢንፎርሜሽን አናገኝም። በተለይ አዲስ ሆነን ስንመጣ ወይም አዲስ ሆናችሁ የምትመጡ ሰዎች ኢንፎርሜሽን የላችሁም። ዝም ብለን ቀጥ ብላችሁ በኤጀንሲ ወይም በደላላ ነው የምትመጡት ማለት ነው፣ የመጣ ነው። ነገር ግን እዚህ ከመጣው በኋላ የተለያየ ችግር ይገጥመናል። ለምሳሌ የምትገቡበት ቤት በጣም መጥፎ ሊሆኑ ይችላሉ። ላይክ ፆታዊ ትንኮሳ ሊደርስባችሁ ይችላል። ትደበደቡ ትችላላችሁ። ብዙ ብዙ ነገሮች ሊያጋጥማችሁ ይችላል። ነገር ግን ምን ማድረግ እንዳለባቸው አብዛኛቸው ሰዎች ስለማታውቁ ተጽዕኖውን ማንኛውንም ነገር አሜን ብላችሁ የምትቀበሉ ሰዎች በጣም ብዙ አላችሁ። እና ነገር ግን ያ ትክክል አይደለም። ሁለተኛ ነገር ደግሞ ገንዘባቸውንም ተከልክላችሁ፣ ቆይ የዛሬ ወር ሰንም የሚቀጥለው ወር እየተባለ አራት ወር አምስት ወር ስድስት ወር ገንዘቡ በጣም ሲጠራቀም ሰዎቹ ደግሞ ገንዘቡ ሲበዛ በጣም ስለሚያቋኳቸው ችግር ይፈጥራሉ። ገንዘባቸውን ሳትቀበሉ ትወጣላችሁ ማለት ነው። ይሄ ግን መሆን የለበትም። ምሄቶች አይ ለምን የላዋቸውን የሰራችሁበትን ገንዘብ ግዴታ ይዛችሁ መውጣት ነው ያለባችሁ። ህጋዊ ከሆናችሁ ሲጀመር ምን ነገር ሊያሰራችሁ አይገባም። ከእናንተ የሚጠበቀው ግዴታ መብትና ግዴታችሁን ማወቅ ነው። መብታችሁ ምንድን ነው? ግዴታችሁ ምንድን ነው? ግዴታችሁ ስራችሁን ባግባቡ መስራት ነው። የመጣችሁት ከሀገራችሁ ስራ ለመስራት ነው። ስለዚህ ስራችሁን ባግባቡ መስራት ነው። ወዳችሁ ፈቅዳችሁ ከሀገራችሁ ስለወጣችሁ የሚሰጣችሁን ስራ በብቃት እና እነሱ ደስ ያስደስታል ብላችሁ በምታስቡት መልኩ በደንብ አድርጋችሁ ታታሪ ሆናችሁ ስራችሁን መስራት ነው። አረቦች ደግሞ ትንሽ ጊዜ እስከሚላመዷችሁ ነው እንደዚህ ጥብቅ አርጎ የሚዟችሁ ከዚያ በኋላ ግን እናንተ እኮ ብዝናችሁን ካዩ ጥሩነታችሁን ካዩ ለቀቅ ያደርጋችኋል ማለት ነው። ስለዚህ ለትንሽ ጊዜ ስለሆነ የምትቸገሩት እንደዛ በማድረግ ጊዜው ማለፍ ትችላላችሁ። ነገር ግን እኔ አሁን ወደ ዋና ፖይንት የመጣሁበት ለምሳሌ፣ ገንዘባችሁን ስትከለከሉ መደወል ያለባችሁ ኤጀንሲ ሳይሆን ሌበር ኦፊስ፣ እዛ በመደወል ገንዘባችሁን ቶሎ እንዲሰጣችሁ ማድረግ ይቻላል ማለት ነው። ጾታዊ ትንኮሳ ወይም ድብደባ ያልሆነ ነገር ሲገጥማችሁ ደግሞ መደወል ያለባችሁ ኤጀንሲ ሳይሆን ፖሊስ ጋር ነው። ልብ ባይደው አብዛኛው ሰዎች ማለት ነው፣ ኤጀንሲ እየደወላችሁ ምንም መፍትሄ ያላገኛችሁ ሰዎች በጣም ብዙ ናቸው። ምክንያቱም አብዛኛው ኤጀንሲዎች እናንተን ያመጣሉ፣ በእናንተ ገንዘብ ከተቀበሉ በኋላ ምንም አይመለከታቸው፣ ትኩረትም አይሰጡ፣ ገብቷቸዋል ደሞዜ ተከልክ ያለው ብላችሁ እንኳን ብትደውሉላቸው ትንሽ ታፍሺ ቆየ፣ የዛሬ ወር ይሰጧቸዋል ሁለተኛ ወር በሶስተኛ ወር ነው እንጂ ድረሽ እንድትሄዱባቸው ራሱ አይፈልጉም። ራሳችሁ አይሆንም ብላችሁ ካልሄዳችሁ በስተጋ ማለት ነው። ስለዚህ እንደ አማራጭ የሌበር ኦፊስ ቁጥር እኔ ያስቀምጥላቸዋለሁ የመጨረሻው ቪዲዮ ላይ ማለት ነው። ስትደበደቡ ፆታዊ ስጎሳ ሙከራ ራሱ ሲያደርጉ ለማድረግ ካሰቡ ራሱ ምናምን እንደዚህ አይነት ቦታ ሲጀመር በራሳችሁ ላይ ሪስክ መውሰድ የለባቸው። ማለት በመጥፎ ነገር እነሱ እናንተ ላይ በሚያደርሱበት ነገር ራሳቸው ናቸው ኃላፊነቱን መውሰድ ያለባቸው፣ አስሪነቶቹን እናንተ መጋፈጥ የለባቸውም። ማለት የፈለኩት እንደዚህ አይነት ትንኮሳም ሆነ ድብደባ በሉት ምግብ መከልከል በሉት፣ የተለያዩ መጥፎ ነገሮች ስታዩ እራሱ እንደዚህ አይነት ቤት መስራት የለባቸው ሲጀመር እራሱ ማለት ነው። ቶሎ ብላችሁ ቤት መቀየር ነው። ቆይታችሁም ከሆነ እንደዚህ ነገር ከተፈጠረ እንዳልኳችሁ ፖሊስ ጋር እንደወል ነው እንጂ ኤጀንሲ ጋር ደውላችሁ እነሱ ዛሬ ነገ ምናምን ሲሉ እናንተ በመሀል ትጎዳላችሁ ማለት ነው። በሽተኛ ትሆናላችሁ። ስለዚህ እህቶች፣ ሌላው ደግሞ ምንድን ነው አትፍሩ ማለት። አትፍሩ ለማለት የፈለኩት እንዳልኩት ህጋዊ ከሆናችሁ ስራችሁን በአግባቡ ትሰሩ ከሆነ መብትና ግዴታችሁን ብታውቁ ከሆነ ሲሰድቧችሁ ነው አትስደቡም በሉ። ለምንድን ነው የምትሰደቡት? አርቲስት ያቡኝ ባሉ ምግብም ደግሞ ሲከለክሏቸው፣ ዋይ በሉ። እየሰራው አይደለም ለምን ብሎ የምትከለክሉ ግዴታ መብላት አለብኝ ብሉ። ግዴታ ደግሞ እነሱ ፊት ለፊት እንዲያስቀምጣቸው መብላት አይጠበቅባቸው። ለራሳችሁ ራሳቸው እወቁ። ደበቅ ብላችሁ መብላት፣ ደበቅ ብላችሁ እረፍት ማድረግ። ዝም ብላችሁ ቀን ስትሰሩ መዋል የለባቸው። ለራሳችሁ በደንብ አርጋቸው ራሳችሁ እወቁ። በሆነ ቦታ ሹልክ ብላችሁ ሄዳችሁ አረፍ ወገባችሁን አረፍ ማድረግ እንደዚህ ያንን ነገር ልመዱ እህቶቼ፣ የራሳችሁን ጠብቁልኝ እያልኩኝ የዛሬው ቪዲዮ በዚህ አበቃለሁኝ። የየሀገሩን የፖሊስ ቁጥር እና የሌበር ኦፊስ ቁጥር የቪዲዮ የመጨረሻ ላይ ማስቀምጥላችሁ ይሆናል። ጎግል ላይ እስክሪን ሾት አድርጌ ነው። እናንተም ደግሞ ጎግል ላይ ካለባችሁ ገብታችሁ ሰርች ተደርጎ የሚወጣላችሁ ይሆናል ማለት ነው። ለነበረኝ ቆይታ አመሰግናለሁ። ላይክ ማድረግ እንዳትል